እንደምናላችሁ አበባ አባላለው የኢሚግሬሽን ጠበቃ ነኝ። ከቦስተ ማሴቹሴትስ ዛሬ ደግሞ ይዤላችሁ የመጣሁት ኤሊያን ሬጂስትሬሽን ሲስተም የሚለውን ነው። ብዙዎቹን ያስደነገጠ ነው እና በደንብ ክላሪፋይ ላርገው ብዬ ነው። ኤሊያን ሬጂስትሬሽን ሲስተም ከዚህ በፊትም የነበረ ነው፣ ግን በትራምፕ አድሚኒስትሬሽን ጠበቃ አድርጎ ብዙ ጨምሮ የመጣ ነው። ያ ማለት አንድ ሰው አንድ ዶኪመንትን ከሆነ ያልተመዘገበ ሰው ዩኤስሲአይኤስ ዌብሳይት ውስጥ ገብቶ መመዝገብ አለበት፣ ኢንፎርሜሽኑ መስጠት አለበት። ያ ኢንፎርሜሽኑ ከተሰጠ በኋላ ሬጅስትሬሽን ካርድ ይሰጠዋል፣ ያንን መያዝ አለበት ማለት ነው። ማናቸውም ከአስራ አራት ዓመት በላይ የሆነ ሰው እና ያልተመዘገበ ሰው የስድስት ወር ቅጣት እስር ቅጣትና አምስት ሺህ ዶላር ይፈረድበታል፣ የሚል ነው። ከዚህ በፊት አንዶኪመንትድ ወይም ኢሊጋል ሚግራንት ሲቪል ቫዮሌሽን ነበር፣ ኢሚግሬሽን ሲቪል ቫዮሌሽን ነበር የሚባለው። አሁን ክሪሚናል ላይ ያደረጉት ነው ማለት ነው። ሶ ቤሲክሊ እንደዚህ አይነት ላሉ ሰዎች መመዝገብ አለባችሁ ነው የሚሉት። ካልተመዘገባችሁ ኢሚግሬሽን የወደፊት በተጨማሪ ከስርዓቱ ከስድስት ወሩ ስርዓት ነው። አምስት ሺህ ብሩ ቅጣት ዶላር ቅጣት በተጨማሪ ካልተመዘገባችሁ ኢሚግሬሽን ኮንሲኮንስስ ይኖራል ማለት ነው። አይገስ እንግዲህ ኢሚግሬሽን ኮንሲኮንስስ ሚንስ ኢን ዘ ፊውቸር አጀስት ማድረግ ብትፈልጉ፣ አሁን ለምሳሌ አንድ ሰው አንድ ዶኪመንት ቢሆን ማግባት ቢፈልግ አግብቶ በትዳር አጀስት ማድረግ ይችላል። እና ያንን ራሱ እንቅፋት ሊሆን እንደሚችል እንደሚያጠብቀው ላያደርጉም እንደሚችሉ የሚል ነው። ያ ያልተመዘገበ ሰው ናቶን ሊቀጣት እንደገና የፊውቸር ኢሚግሬሽኑን ስታተሱን ለማስተካከል በሚሞክርበት ጊዜ አለመመዝገቡን ሲያሳይ ችግር ሊደርስበት እንደሚችል እና ያንን አጀስትመንት ስታቱ ያንን ለትዳርም ለተለያየ ነገር ፋይል ያደረገውን ነገር ዲና ሊያመጣ ሊያመጣ እንደሚችል በአለመመዝገቡ ማለት ነው። እና ትንሽ አሳሳቢ ነገር ነው። ግን ይሄ ማንን ነው የሚመለከተው የሚለውን ለማለት ነው። እና ማንን ነው የሚመለከተው ለሚለው አንድ ዶክመንትድ ለሆኑ ሰዎች ነው። አንድ ዶኪመንትድ ለምስ በቦርደርም ገብተው ይሆናል፣ በተለያየ ወይ ገብተው ስማቸው ያልተመዘገበ ምንም አይነት ሬከርድ የሌላቸውን ነው። ግን አሳይለም ፋይል ላረገ ሰው አሳይለማችሁ ፋይል አድርጋችሁ ፔንዲንግ ከሆነ ዩ አር ጉድ ዩ አር ሬጅስተርድ። በቦርደርም ገብታችሁ ቢሆን ይሄ ፓሮል ዶኪመንት ሰጥቷችኋል፣ ስትገቢ የሰጧችሁ ዶኪመንት አለ፣ ኮርት ሪፈር ተደርጋችኋል፣ ዩ አር ጉድ ፎ ሬዲ ፋ አጀስትመንት ኦፍ ስታትስ ፋይል አድርጋችሁ ኢትስ ፔንዲንግ ዩ አር ጉድ። ይሄ የሚመለከተው ምንም አይነት ሬኮርድ እና ሬጅስትሬሽን ምንም አይነት ሬኮርድ ለሌላቸው ሰዎች ነው። በቪዚተር ቪዛ የምትገቡ አይን አይን ፎር አላችሁ ራይት ሰትከባይ ተሰጣችሁ ዩ አር ሬጅስትርድ ሶ ሁ ኢት አፕላይስ ቱ ለሚለው ነገር ይሄ አፕላይስ ቱ ዶስ ፒፕል ወረቀት ለሌላቸው እና ምንም አይነት አንድ ዶክመንት ሊሆኑ ተመዘገቡት ሰዎች ነው። ከዚህ በፊት ምንም አይነት ሪኮርድ ለሌለ ፊንገር ፕሪንት ሰጥተው ለማያውቁ ሞስትሊ እንግዲህ የሚሆነው በቦርደር ለገቡ ብዙ ሰዎች ያው፣ በቦርደር ገብተው ይጠፋሉ። እነሱ እነሱን በሚመለከት ነው። ኢትስ አንፎርቹኔት በቦርደርም ገብተው በኋላ አግብተው አድጀስት ማድረግ ይችሉ ነበር። እንግዲህ አኮርዲንግ ቱ ዲስ ዲስ ኢዝ ጋነ ቢ ፕሮብለም። እንግዲህ ደግሞ እናየዋለን፣ አዲስ ነው። እየጨመረ እየጨመረ ሲሄድ ነገሮች ኢምፕሊመንት እያደረጓቸው ሲሄዱ ደግሞ ምን አይነት ኮንሲኮንሰስቹ የሚለው ነው አሁን እኔ የምነግራችሁ ካነበብኩት ነው። ምን አይነት ኮንሲኩዌንስ ሊኖራሉ የሚችለውን ነው። ግን በፕራክቲስ ደግሞ እናየዋለን ማለት ነው። ለሁላችንም አዲስ ነው። ትንሽ ይህንን ክላሪፋይ ላድርግላችሁ ብዬ ነው። ዝም ብሶ ተደናግጧል። እኔን ስ ይመለከታል ወይ አሳይለም ፋይል አድርግ ያለው ፔንዲንግ ነው መመዝገብ አለብኝ ወይ ባልመዘገብ ምንድን ነው ችግሩ ለሚለው ነገር እንደዚህ ግሪን ካርድ ፋይል አድርግ ያለው እነዚያ አይነት ነገሮች፣ በሌጋሊ ለገባችሁ ሰዎች ኖ ፕሮብለም። ይሄ የሚመለከተው ኢሊጋል ኢንተሪ ነው ላሉ ሰዎች ማለት ነው። ስላዳመጣችሁ አመሰግናለሁችን ትንሽ ላጣራላችሁ ብዬ ነው ላስረዳ ብዬ ነው። አመሰግናለሁ። ደህና ዋሉ። እንደምን ዋላችሁ? አባባላለሁ የኢሚግሬሽን ጠበቃ ነኝ ከቦስተን ማሳቹሴትስ። ዛሬ ይዤላችሁ የመጣሁት አጠር ያለ ነጥብ እንደ አድቫይዚንግ ነው። በአሁኑ ሰዓት ፋሚሊ ፔቲሽን ለምትሞሉ፣ ለምሳሌ ሚስት ለማምጣት እስፔሻሊ ግሪን ካርድ ፋይል ለምታደርጉ ሰዎች በጣም ጥንቃቄን ይጠይቃል። ከዚህ በፊት ኢንስትራክሽን በማንበብ እራሳችሁ ልትሞሉ ትችሉ ይሆናል አሁን ግን ነገሮች በጠበቁበት ሰዓት ትንሽ ስህተት መከልከልን በሚያመጣበት ሰዓት አትሊስት የሞላችሁትን ፎርም ለጠበቃ አሳዩ። ሌላችሁ ነው ትክክል መሞላቱን ማስረጃው መቅረቡን ምንድን ነው የሚያስፈልገኝ የሚለውን ነገር በትክክል ለማቅረብ ሞክሩ ልል ነው የመጣሁት። በተጨማሪ ስፔሻሊ ሜሬጅን በሚመለከት ትዳርን በሚመለከት ማስረጃዎችን በትክክል ማስገባት ይሄ ትዳር ትክክለኛ ትዳር መሆኑን በምንድን ነው ማሳወቅ የሚቻለው? አደለ ትክክለኛ ትዳር መሆኑን ማሳወቅ የሚቻለው ዶክመንቴሽን በማስገባት ነው። ፒክቸር፣ ባንክ አካውንት ለምሳሌ ጆይንት ማነው አንድ ላይ ሊስት ካለ እንደዚህ እንደዚህ አይነት ነገሮችን ዶኪመንቶችን ማሳየት ነው። እና ብዙ ጊዜ ፍሮድ የሆኑ ትዳሮች ደግሞ ዌይቭ አይደረጉም። አንዳንድ ሰው ሚስ ሪፕሬዘንቴሽን አንዳንድ ነገር በዌይቨር በይቅርታ ሊጠይቅ ይችላል ግን ፍሮድ የሆነ ትዳር ይቅርታ የለውም፣ እስከ መጨረሻው ነው ባርድ የሚሆነው። እና አንዳንድ ሰዎች ለምሳሌ ከዚህ በፊት ትዳር ይዘው ነገር ግን ዩስሲይ ይሄ የፍሮድ ትዳር ነው የእውነት ትዳር አይደለም ብሎ ሌብል ካደረገው አድርጎት፣ ሜይ ቢ የእውነትም ትዳር ሊሆን ይችላል፣ ግን ማስረጃው ትክክል አልቀረብም። እነዚህ ሰዎች ኢንተርቪው ሲሄዱ አልተዘጋጁም። ስለዚህ ይሄ ትዳር የውሸት ነው ተብሎ ዲምድ ተደርጓል። ስለዚህ የሰውዬ ሴትዮ ኢሚግሬሽን ፍሮድ ላይ ሰርታለች ተብሏል። ያ ተከልክሏል። ከዛ በኋላ ደግሞ ያ ሰው ያገባል ያች ሰው ታገባለች፣ ትወልዳለች፣ ትክክለኛ ቤተሰብ ትመሰረታለች። ከዛ በኋላ ያንን ወረቀት እንደገና ያ ባለቤቷ አዲስ ሊያሞላላት ፋይል ሲያደርግ ዲና ይደረጋል። ኢቭንዶ ሜሬጁ የትክክል ቢሆንም የበፊቱ ሜሬጅ ፍሮድ ስላለው ማለት ነው። ስለዚህ ለዚህ ነው ጥንቃቄ አድርጉ የምለው አንዳንዴ የእውነትም ትዳር ሆኖ እንዳልኩት ባለመዘጋጀት ወይ ደግሞ ኢንተርቪው ላይ በተናገራችሁት ንግግር ፍሮድ ነው ተብሎ ሊባል ስለሚችል እና እስከ መጨረሻው ባር የሚያስደርግ ነገር ወይ የሚያስከለክል ነገር ስለሆነ እዚህ ላይ ጥንቃቄ አድርጉ ነው። በተጨማሪም ፋሚሊ ፕቴንሽን የተለያየ የተለያየ ነገሮች ስትሞሉ አትሊስት ቀበቃ አፎርድ የማታደርጉ ከሆነ ፔፐር ወርኩን እንዲሞላላችሁ ሪቪው አስደርጉላለሁ። ስላዳመጣችሁ ያመሰግናለሁ። ሼር ላይክ ን ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ። አበባባላለሁኝ ስልኬ 7742820019 7742820019። የኢሚግሬሽን ጠበቃ ነኝ፣ ቦስተን ማሳቹሴትስ። ስላዳመጣችሁኝ አመሰግናለሁ። ደህና ዋሉ። እንደምን ዋላችሁ? አበባባላለሁ የኢሚግሬሽን ጠበቃ ነኝ ከቦስተን ማሳቹሴትስ። ዛሬ ደግሞ ይዤላችሁ የመጣሁት የትራምፕ አናውንስ ያደርገውን ጎልደን ግሪን ካርድ የሚለውን ነው። ጎልደን ግሪን ካርድ ምንድን ነው? አኮርዲንግ ቱ ትራምፕ አድሚኒስትሬሽን ይህ አምስት ሚሊዮን ዶላር ላለው ሰው ስራ አሜሪካን ውስጥ ለሚፈጥር ሰው ግሪን ካርድ እንሰጣለን ብለዋል። ያ ደግሞ ወደ ሲቲዘንሽፕ ያመራል የሚል ኢንፎርሜሽን ሰጥተውናል። በቅርቡ ይሄ ነገር ኢምፕሊመንትድ ይሆናል ብለዋል። ያ ማለት እንግዲህ ኤቢ ፋይቭ የሚባል ፕሮግራም ነበረ። ያ ማለት ስምንት መቶ ሺህ ወይም አንድ ነጥብ አምስት ሚሊዮን ዶላር ላለው ሰው አገር እዚህ ሀገር መጥቶ ኢንቨስት አድርጎ ስራ ለሚፈጥር ሰው ያ ወደ ግሪን ካርድ ፓት ያሰጥ ነበረ። ያው ኳሊፋይ ለሚያደረግ ሰው ያንንን እንተካለን እና በጎልደን ግሪን ካርድ ይተካል ብለው ነው ያሉን ሚስተር ትራምፕ። እንግዲህ ይሄ ምንን ያመለክታል ለሚለው ነገር የአሜሪካን ኢሚግሬሽን ገንዘብ ላለው እዚህ ሀገር መጥቶ ኢንቨስት ለሚያደርግ በኤዱኬሽን ኳሊፋይ ለሚያደርግ ሰው ነው፣ መሪት ቤዝድ ብለውት ነበረ፣ እና ያንን እነዛን ኢምፕሊመንት እያደረጉ ነው። ትናንትና እንደተናገርኩት ስለ ፐብሊክ ቻርጅ ሩል ትናንት አጠር ያለ ማብራሪያ ሰጥቼ ነበር። ያ ማለት እዚህ ሀገር መጥቶ ኢኮኖሚካሊ ጥገኛ ሊሆኑ ይችላሉ የሚባሉትን ነው። ለግሪን ካርድ አፕላይ አድርገው ወይ ፋሚሊ አፕላይ አድርጎላቸው እነሱም ደግሞ ትምህርታቸው፣ የጤናቸው ሁኔታ የሚታይበት ሁኔታ ነው። እሱን ትንሽ ስትሪክት አድርገው ይጠቀሙበታል ብዬ ላለሁኝ። በተጨማሪ እዚህ ሀገር መጥቶ ሃውሲንግ አንዳንድ ነገር ቤኔፊት ለተቀበለ ሰው እና ግሪን ካርድ ፋይል ለሚያደርግ ሰው ይሄ ነገር ኢምፓክት ያደርገዋል። ምክንያቱም የትራምፕ ኢሚግሬሽን አጀንዳ ወይም አካሄዱ ገንዘብ ላለው ነው እንጂ ለድሀ አይደለም ይመስላል። ስለ አዳመጣችሁን ያመሰግናለሁ። ደህና ዋሉ።